በጣም ትልቅ ስህተት ነው ብዬ ነው የማስበው በህይወቴ ካጠፋኋቸው ትልቅ ስህተቶች ውስጥ የመጀመሪያው እዚህ ከተማ መግባቴ ነው እና ነገር ለመናገርና እሷንም ይቅርታ ለመጠየቅ ነው ዛሬ መጣሁት እና ሪምዬ በጣም ይቅርታ አድርግልኝ በጣም አስከፍቼሻለኝ ጎድቼሻለኝ እና በጣም ይቅርታ አድርግልኝ ይህ ነገር የገባኝ አሁን ነው። ትክክል እንደሆንሽም የገባኝ አሁን ነው እና አዲስ አበባ ከመጣሁ ወደ አምስት ምናምን አካባቢ ወር ሆኖኛል። ያንን ወር ሙሉ ማለት ዝም ብሎ ያለፈ ወር አይደለም። ብዙ ነገር ተምሬበታለሁ። ብዙ ነገር አውቄበታለሁ። ያው ከዚህ በፊትም ተናግሬያለሁ። አዲስ አበባ መግባቴ በጣም ትልቁ ስህተቴ አዲስ አበባ መግባቴ ነው ብዬ ተናግሬያለሁ። ከዚህ በጣም በጣም በጣም በጣም ብዙ ብዙ ነገር ተመረይበታል እና በቀር አልহামዱሊላ ሰላም አለኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ውድና የተከበራችሁ የኔ ልዩ እንቁ ቤተሰቦች እንዴት ናችሁ? ልኝ እኔ ደህና ነኝ። አልሐምዱሊላህ ለዓለማት ጌታ ምስጋና ይገባው። ስናጣም ስናገኝም ሁልጊዜ አብሮን የሚሆን ፈጣሪ ያለንእና አልሐምዱሊላህ ምስጋና ሁሉ ለሱ ይሁን፣ ክብሩ ሁሉ ለሱ የሆነው እና ያው በዚህ አጋጣሚ እናንተን ለማመስገን ነው ዛሬ የመጣት። እናንተንም ብቻ ሳይሆን በዙሪያ ያሉ ጓደኞችን ሁሉንም ላመሰግን እና ሪምንም ይቅርታ ለጠይቃት ነው የመጣት። ያው በመጀመሪያ እናንተን ላመሰግን የምፈልገው ታውቃላችሁ፣ እኔን በጣም ነው የምታውቁ ከድሮ ጀምሮ ከመጣውበት አመጣጥ ጀምሮ ብዙ ነገሮችን አብረን አሳልፈናል። እናንተም ከጎን የሆናችሁ በብዙ ነገር እየተባበራችሁኝ እያገዛችሁኝ ቤተሰቦቼንም እንግዲህ እንደምታዩት ዱዋ እያደረጋችሁልኝ በብዙ ነገር እየተባበራችሁን እንግዲህ እዚህ ላይ ደርሰናል። እዚህ ደረጃ እስክንደርስ እስክደርስ ድረስ እኔ ከጎን የነበራችሁና እናንተን ለማመስገን ከልቤ እናንተን ለማመስገን ነው ዛሬ መጣሁት እና ያው አዲስ አበባ ከመጣሁ ወደ አምስት ምናምን አካባቢ ወር ሆኖኛል። ያንን ወር ሙሉ ማለት ዝም ብሎ ያለፈ ወር አይደለም። ብዙ ነገር ተምሬበታለሁ፣ ብዙ ነገር አውቄበታለሁ። ያው ከዚህ በፊትም ተናግሬያለሁ፣ አዲስ አበባ መግባቴ በጣም ትልቁ ስህተት አዲስ አበባ መግባቴ ነው ብዬ ተናግሬያለሁ። ከዚህ በፊት ያው በጣም በጣም ትልቅ ስህተት ነው ብዬ ነው ማስበው በህይወቴ ከያጠፏቸው ትልቅ እሰቶች ውስጥ የመጀመሪያው እዚህ ከተማ መግባቴ ነው። እና ማለት በጣም ብዙ ነገሮችን እንዳያድርጎኛል እና በጣም ላመሰግን ደግሞ የምፈልገው ነገር ቢኖር እዚህ ከተማ በመግባቴ ህይወት ምን እንደሆነች ተመራ ያለች ማለት፣ ዛቡታ ጅራ ላይ እናቴ ጋወኝ እንግዲህ በላለው፣ ጠጣለው፣ ምናምን ምናምን፣ ወጣለው፣ ገባለው፣ ስራ ካለ እየሰራው ምናምን ነበር እና እዚህ ገብቼ ግን እንደዛን አይነት ህይወት አልገጠመኝም በጣም በጣም ተሰቃይቼበታሉ ራሴን አጥቼበታሉ በጣም በጣም በጣም ብዙ ነገር አጥቼበታሉ አለው እዚህ ከተማ በመግባቴ ግን ደግሞ ዋነኛውን ነገር ይዤበታለሁ በጣም ዋነኛው ነገር እንግዲህ በህይወታችሁ ስትኖሩ ህይወት ምን እንደሆነች ማወቅ ነው ማለት ችግር የሚባለውን ነገር እስከ ጥግ ድረስ ተቸግራችሁ ካያችሁት ምቾት ምን እንደሆነ ይገባቸዋል ማለት ነው። እና አልሐምዱሊላህ እኔም ከእናንተ ጋር ሆኜ እናንተ እያገዛችሁኝ እየተባበራችሁኝም ቢሆን በጣም በጣም በጣም በጣም ብዙ ብዙ ነገር ተምሬበታለሁ እና ለዛም አልሐምዱሊላህ። በአንድ በኩል በጣም ጥሩ ነገር ይዤበታለሁ፣ በአንድ በኩል መጥፎ ነገር ይዤበታለሁ እዚህ ከተማ በመግባቴ እና ዛሬ መጣሁት። እንግዲህ ከነዚያ መጥፎ ነገራቶች መካከል እንግዲህ አንዱ የሪም ጉዳይ ነው። ማለት ያው ሪም እንግዲህ በጣም ትክክልናት። እናንተም እያላችሁኝ ነበር እየደወላችሁ፣ በዚህ አጋጣሚ አመሰግናለሁ እየደወላችሁ ብዙ ሀሳቦችን የሰጣችሁ ነበርና፣ ያው ሪም ትክክልናት። ማለት ሴት ልጅ ናት፣ ቤተሰብ አላት። በጣም ከቤተሰብ ደግሞ መውጣት የለባትም። ማለት ያው ሁላችንም እንግዲህ ማስቀደም ያለብን የቤተሰቦቻችን ሀሳብና አስተያየት ነው። ማለት ያሳደጉን ያስተማሩን እነሱ እስከሆኑ ድረስ የእነሱን ንግግር ነው ማዳመጥ ያለብን። እና እሷም ከቤተሰቧ መውጣት የለባት ብዬ አስባለሁ። ትክክልናት። በዚህ እና ቤተሰቦች ሪም ትክክልናት፣ ያው ሴት ልጅናት። እንደነገርኳቸው ሪም የሚባል ነገር አለ። በጊዜ ሴቶች በጊዜ ነው ማግባት ያለባቸው ምናምን የሚባል ነገር አለ። እና በዛ በዛ በጣም ትክክልናት። ለኔም በጣም ብዙ እድሎችን ሰታኝ፣ እኔ አልተጠቀምኩም ያንን እድል። ያው እኔም በዚህ ሰዓት እንግዲህ የማግባትም ትዳር መመስረትም ፍቃድ በዚህ ሰዓት የለኝም። ምክንያቱም በጣም ብዙ መያዝ የምፈልጋቸው ነገሮች አሉ። በጣም በጣም ብዙ መያዝ ማለት አንደኛ እናቴን መርዳት እፈልጋለሁ፣ እናቴን ማገዝ እፈልጋለሁ። ወደዚህ የመጣሁት ከእናቴ ተለይቼ እሷን ለመርዳት እስከሆነ ድረስ አላማዬን ሳላሳካ ወደ እንደዚህ ነገር መግባት አልፈልግም። ግን ደግሞ አንዳንዴ ሳታስቡት አንዳንድ ስሜቶች ይኖራሉ ውስጣችሁ ላይ ምናምን እና በእርግጥ ሪምን እወዳታለሁ አከብራታለሁ ለሷ የሆነ የተለየ ስሜት አለኝ ግን እሷ የምትፈልገውን ነገር እኔ ልሰጣት አልችልም በዚህ ሰዓት እና በዚህ በዚህ በጣም ትክክል ነው እና ያው ይህንን ነገር ለመናገር እና እሷንም ይቅርታ ለመጠየቅ ነው ዛሬ መጣሁት እና ሪምዬ በጣም ይቅርታ አድርግልኝ በጣም አስከፍችሻ አለኝ ጎድጭሻለሁ እና በጣም ይቅርታ አድርግልኝ። ይህ ነገር የገባኝ አሁን ነው። ትክክል እንደሆንሽም የገባኝ አሁን ነው እና በጣም በጣም ይቅርታ አድርግልኝ። ያው ትክክል ነበርሽ እና ቤተሰቦችሽ ነው ማዳመት ያለብሽ፣ ቤተሰቦችሽ ነው መስማት ያለብሽ እና ደግሞ ያው ነግረሽኛል። አውርተናት ማለት ያንን ነገር እንዳልተቀበለችው እና ቤተሰቦቿም ሽምግልናውን እንዳልተቀበሉ ነግራኛለች እና ግን ካሁን በኋላ ያው የመጣላት የመጣልሽ እድል እንድትቀበይ እኔ ምኞቴ ነው። እና ደግሞ እኔ እና አንተ በሌላ ነገር የምታስበኝ ከሆነ መገናኘት የለብንም ብለሽ ነበርና ካሁን በኋላ ግን መገናኘት አለብን። ምክንያቱም እኔ በሌላ ማለት ላለማሰብ ሞከራለኝ እና ኖርማል ነው ያለ ነገር ነው እና ዛሬ የመጣሁት ለዚህ ነው። ከዛም በመቀጠል ደግሞ ሌላ መናገር የምፈልገው ነገር ወንዴን እና ዘለቀን አመስገን እፈልጋለሁ። በዚህ ጊዜ አብራችሁ ይኛችሁ ማለት ከኔ በላይ እየተጨነቃችሁ ነበረ እና ቤትም አልገባውም ቤት አልመጣውም እና ያልመጣውበት ምክንያት አለኝ ለአፍጥር ዘመዶቼ ጋር ለዝያራ ሄጄ ነው ስላልነገርኳችሁ በጣም ይቅርታ። ለዝያራ ነበር ሄድኩት እዚሁ ዘመዶቼ ጋ እና አሁን ወደ ቤት እመለሳለኝ። ቤት ጓደኞቼ እናንተም ክበሩልኝ አመሰግናችኋለሁና እና ስለ ሁሉም ነገር እናንተንም አላህ ይባርካችሁ አላህ ያሰባችሁትን ያሳካላችሁእና ይህ ነው ምኞቴ እና ደግሞ ቡታጅራ እንሄዳለን ብዬ አስብ ያለኝ ግን የሆነ ነገር አመቻችተን እንደምንሄድ ተስፋ አደርጋለሁ። እናቴን እንዘይራታለን። አላህ ካለ ደግሞ የአምናው የኢፍጣር ፕሮግራም ይደገማል ብዬ አስባለሁ። ነገሮች ተስተካክለው ኢንሻአላህ፣ ከተስተካከለ የአምናውን እንደግመዋለን። በፍቅር ሁላችንም አንድ ላይ ተሰባስበን በፍቅር እንደምን ደግሞ ተስፋ አደርጋለሁ። እሱንም አስቤያለሁኝና ቤተሰቦቼ፣ እናንተንም ከልብ ከልብ ከልብ ከልብ አመሰግናችኋለሁ እና ቻናሌን እንግዲህ በፊቱ እንድትመልሱት በአክብሮት ጠይቃችኋለሁ። ሰብስክራይብ እያደረጋችሁ እንግዲህ ኮፒ ሊንክ እያደረጋችሁልኝ እንግዲህ እንደምትመልሱት እንደ እንድትመልሱልኝ በአክብሮት ጠይቃችኋለሁ። ካልተመለሰም አልተመለሰም ነው፣ እንሻአላህ የሆነ ቀን ይመለሳል። ተስፋ ለመቁረጥ ነው ዋናው፣ መመለሱ አይቀርም ቤተሰቦቼ። እናንተ ብቻ ኮፒ ሊንክ እያደረጋችሁልኝ አበረታትኝ ማለት ነው ቤተሰቦቼ እና እስከ ኢድ ድረስ 200 ሺህ ሰብስክራይብ እንደምንገባ ተስፋ አደርጋለሁ። ማለት ለእናንተ ቀላል ስለሆነ ማለት ነው። ማለት ከወደዳችሁኝ ሰብስክራይብ እያስደረጋችሁኝ ቢሆን እስከ ኢድ ድረስ 200 ያስገቡኝ። ኦሬዲ አስራ ምናምን ሺ ነው የቀረ። ያው በዛው ከገባችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ቤተሰቦቼ እና ማለት ነው ቤተሰቦቼ። እናቴ ምናፍቃኛለች ያው ስለ እናቴ ፊልም በፊት ነግሬያቸዋለሁ። እንዴት ሆና እንዳሳደገችኝ፣ እንዴት ብዙ መከራዎችን አልፋ እኔን እንዳሳደገች ነግሬያቸዋለሁ። እና እናቴ በጣም በዚህ አጋጣሚ ማናገር የምፈልገው ነገር ያው ለእናቶች ክብር እንዲኖራችሁ ፈልጋለሁ። እናንተ ምክንያቱም ለቤተሰቦቻችሁ ማለት የራሳችሁን እናት ካላከበራችሁ የሌሎች ሰዎችን እናት አታከብሩ። በዚህ አጋጣሚ መናገር የምፈልገው ነገር ስላለ ነው። ያው እናቶች እየተዘቀዘቁ ምናምን ምናምን አይቻለሁ እና ያንንም በዚህ አጋጣሚ ለመናገር ፈልጌ ነው። የሁሉንም እናት እንድታከብሩ እፈልጋለሁ። ከዘቀዘቃችሁ አይቀር እኛን ማለት ጓደኞቼን ምናምን ብትዘቀዝቁ ይሻላል እንጂ እናቶችን ባትዘቀዝቁ፣ በዚህ አጋጣሚ ማለት ነው መናገር እፈልጋለሁ፣ ለእናቴ ክብር ስላለኝ ማለት ነው። እና እናቴ በጣም በጣም በጣም ናፍቃኛለች። ለመጀመሪያ ጊዜ ነው ከእናቴ ተለይቼ ይፍጣርን ረመዳንን እያሳለፍኩ ያለሁት እና በጣም በጣም በጣም ነው የሚከብደው። ከቤት ውጭ ማፍጠር በጣም በጣም በጣም ነው የሚከብደው። ግን አልሐምዱሊላ ጓደኞች ስላሉኝ እዚህ ማህዬ ያለች ያው የኢፍጣር ዝግጅቶችን እያዘጋጀች እንግዲህ እያስፈጠረች ነው እና ማህዬ አንቺንም ከልብ አመሰግንሻለሁ። ጓደኞቼም አሉ ወንዴና ዘለቀ ትንሽ ምግብ መስራት አይችሉም፣ ወጥ ምናም መስራት አይችሉም እንጂ ሾርባ ሾርባውን እየሰሩን ቢሆን፣ እያስፈጠሩኝ። ትንሽ ይከብዳል፣ ከቤተሰብ ተለይቶ ማፍጠር፣ ረመዳንን ማሳለፍ ምናም በጣም ይከብዳል እና በዛ በዛ በጣም በጣም በጣም ናፍቃኛለች እናቴ። እናቴ ጋር ሄጅን እንግዲህ አፈጥራለሁ ማለት በቤተሰቦቼ። እናም ያው እያስፈጠሩኝ ነው። እንደምታውቋቸው እንግዲህ ሁለቱም ክርስቲያኖች ናቸው የክርስቲያን እምነት ተከታዮች ናቸው እና እኔ ደግሞ የእስልምና እምነት ተከታይ ነኝ። እዚህ ጋር ማየት ያለባችሁ ነገር ማለት ይሄ አሁን ላይ ስላለው ምናምን ይሄ እንትን የሚሉት ያለ አለ ብቻ ለማጣላት ምናምን የሚጠቀሙት ምናምን ነገር አለ አሁን ላይ እያየን ያለው ነገር እና ማለት ሁሉም ቦታ አይደለም ያ ነገር ሁሉም ሰው ማለት ጥቂቶች ናቸው፣ ክብር የሌላቸው ለሰው ሃይማኖት ማለት ነው። ግን እኛ ጋር አልሐምዱሊላ ሁላችንም ተከባብረን ያለ ነው። እንደምታውቁት እኛ የቡታ ዝራጀማዎች ጋር ክርስቲያን አለ፣ ሙስሊም አለ እና ሁሉም የሰውን ሃይማኖት የሚያከብር ጓደኝነት ነው ያለው እና በዚህ አጋጣሚ መናገር የምፈልገው እነሱ የክርስቲያን እምነት ተከታዮች ሆነው አብረን እየጾምን አንድ ቤት ውስጥ እየኖርን ያለ ነው እና ከዛ እነሱ ደግሞ ሾርባውን እየሰሩልኝ እንግዲህ እኔን ያስፈጥሩኛል ማለት ነው፣ ቤተሰቦቼ። ይህንን መናገር የፈለግኩት እንግዲህ አሁንም ያ ትውልድ አለ የሚለውን ነገር ለመናገር ነው ማለት ነው፣ ቤተሰቦቼ። እና እነሱንም ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንግዲህ ሀምሳ ሺህ አስገቡልኝ። ጓደኞቼን ወንድሞቼን ነው ማለት ቤተሰቦቼ። እናንተንም ከልብ እወዳችኋለሁ። ይህንን ሁሉ ተናገር ያለኝ እና ጾም ነው ትንሽ ፀሐይም አለና ከልብ አመሰግናለሁ። እናንተም ከበሩልኝ ሰብስክራይብ እያደረጋችሁ ለመቶ ሺህ ያስገቡኝ። ካሁን በኋላ በአሪፍ አሪፍ ቪዲዮ እንደምንመጣ ተስፋ አድርጋለሁ። እንሻአላ እሪምዬን ደግሞ በጣም በጣም በጣም በጣም ይቅርታ። ካሁን በኋላ እንድንገናኝ ነው የምፈልገው። ስለ ሌሎች ነገሮች ምናምን ብቻ ተነጋግረን የምንፈታ ይሆናል። ቤተሰቦቼ ልለያቸው ከበደኝ እና ወዳቸዋለሁ።